በነዳጅ ምርቶች ላይ የተጣለው 30 በመቶ ጥምር ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ ነዳጅ አቅራቢ ድርጅት በሀገሪቱ የፋይናንስ ፖሊሲ ላይ ትልቅ ለውጥ በሚያመጣም አዲስ አሰራር በሚቀጥለው ወር አዲሱን የነዳጅ ግብር መሰብሰብ እንደሚጀምር ተገልጿል። የእርምጃ መንግስት ለረጅም ጊዜ የቆየውን የነዳጅ ድጎማ ቀስ በቀስ የማስወገድ አካል ከሆኑት ሰፋፊ የኢኮኖሚ ማሻሻያዎች ውስጥ አንዱ ነው ተብሏል። ይህ በመጪው ወር በነዳጅ ምርቶች ላይ ተግባራዊ የሚደረገው ግብር ብር 15 በመቶ የተጨማሪ እሴት ታክስ እና 15 በመቶ ኤክሳይዝ ታክስ መሆናቸው ይታወሳል። እንደ አውሮፓውያን አቆጣጠር ከ2022 አጋማሽ ጀምሮ መንግስት የህዝብ ወጪን ለመግታት የነዳጅ ድጎማዎችንም በየደረጃው ሲቀንስ የቆየ ሲሆን ይህም ቀደም ሲል ወደ ዋጋ ጭማሪ አምርቷል። አዲሱ የግብር አሰራር ከድጎማ ይልቅ በገበያ ላይ ተመስርቶ ለመንግስት ወጪ የሚውል ገቢን ማሳደግ የመጨረሻ ግቡ ነው። በአዲሱ መመሪያ መሰረት የገንዘብ ሚኒስቴር የኢትዮጵያ ነዳጅ አቅራቢ ድርጅት ሁሉንም የፌዴራል ነዳጅ ግብር ለገቢዎች ሚኒስተር እንዲያስገባ ያስገድዳል። እቅዱ እስከ ታህሳስ 2018 ዓ ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪ የመሸፈን ግብ ላይ መድረስ እንደሆነ ተመላክቷል። ይህ ሽግግር ለማመቻቸት ለሚመጣው የበጀት አመት ለኢትዮጵያ ነዳጅ አቅራቢ ድርጅት የሚደረገው የተጣራ ገንዘብ ዝውውር ከ30 ቢሊዮን ብር እንዳይበልጥ ተወስኗል። መንግስት ለከተማና ለክልል አውቶቡስ አገልግሎቶች በዲጂታል ቅናሽናም በሞባይል ዋሌት አማካኝነት ለህዝብ ትራንስፖርት የሚያደርገው ድጋፍ በተለይም የታለመ ዘዴ እንደሚቀጥል አረጋግጧል። በሌላ በኩል ደግሞ የገንዘብ ሚኒስቴር የግብር መሰረቱ ለማስፋትናም የግብር ስወራን ለመቅረፍ ዝቅተኛ አማራጭ ግብርን ጨምሮ ተጓዳኝ ማሻሻዎችን እያከናወነ ይገኛል መንግስት በኢኮኖሚው መረጋጋት ላይ ትኩረት ቢያደርግም አዲሱ የነዳጅ ግብር በብዙዎች ዘንድ ግን ስጋትን ቀስቅሷል ተቺዎች የኑሮ ውድነት በጨመረበት ወቅት በአስፈላጊ ምርት ላይም እንዲህ ያለ ከፍተኛ ግብር መጣን የህዝብን ቅሬታና የፋይናንስ አለመረጋጋትን ሊያስከትል ይችላል በማለት ይከራከራሉ መንግስት የሚጠብቀውን የበጀት እጥረት ለመቅረፍ በሀገር ውስጥ ብድሮችና ከልማት አጋሮች በሚገኝ ድጋፍ ላይ ለመመካት አቅዷል እነዚህ ፈታኝ እርምጃዎች ለረጅም ጊዜ ልማት ቅድሚያን ለሚሰጣቸው ጉዳዮች አስፈላጊ መሆናቸውንም አረጋግጧል።